ያፌት ለኤፍዬ ሁሉንም ነገር አሳያት። ናታን ሰው ሲገድል የሚያሳይ ቪዲዮ ስለቀረጸው ያንን መረጃ የኔ ማቶኝ ከሆነ በራስሽ ፍቃድ ሚስት የማቶኝ ከሆነ ይሄንን መረጃ ለፖሊሶች አሳይች የእድሜ ልክ እስራት እንድፈረድበት ነው ማደርገው። ከዚህ በፊትም ታውቂያለሽ ክስ እንዳለበት እሱንም ደግሞ ያስወጣሁትን ኔ። ስለዚህ እኔ ምልሽን እያንዳንዷን ነገር የማታደርጊ ከሆነ የሰው ነፍስ በማጥፋት እድሜ ልኩን ሲሟቀቅ ይኖራል ብሎ አስፈራራት። ኤፉዬን ስትሰማ መቆጣጠር አልቻለችም ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ኑ። ዛሬ ሐረግ ድራማ ክፍል ስልሳ አንድን ይዘን መጥተናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንዲሁም ላይክ ማድረጋችሁን እንዳትረሱ። እንግዲህ ሐረግ ድራማ በባለፈው ለኤፍዬ ገነት እናቷ እንደሆነች እና የቤት ሰራተኛ ሆና እሷን እየጠበቀቻት እንደሆነ እንዲሁም ደግሞ በልጅነቷ ተደፍራ ኤፍዬን ወልዳት እሷን ማሳደግ ስላልቻለች ከነ ቤዛ በር ላይ ጥላት ሄዳ ከዛም በኋላ ደግሞ ተመልሳ እሷን ከእሷ ጎን ለመሆን ብላ ተመልሳ እነ ቤዛቤት ገብታ በቤት ሰራተኝነት እያገለገለች እንደሆነ እና አሁንም ደግሞ በሁሉም ነገር ከጎና እንደሆነች እና የቅርቷን ብቻ እንደምትፈልግ ነገረቻት ማለት ነው። ኤፉዬም ደግሞ ጽ የምትናገሪውን አታውቂም፣ መቼም በህልሜ ነው በይ። ምንድን ነው የምታወሪው? አሁንስ አበዛሹ አለቻት። ጽም ደግሞ እሺ ቀ ምን ታደርግሽ ገኒ፣ ከዚህ በላይ ምን ታደርግልሽ እንዴ ካንቺ እኮ የምትፈልገው አሁን ይቅርታሽን ብቻ ነው። ከዚህ በላይ ምን እንድትሆንልሽ ነው የምትፈልገው የምትፈልገው አለቻት። ኤፍዬ በጣም ተደናግጣ ነበረ። ሰማይና ምድር ነበር የተደባለቀባት። ድሮውንም ስትጠራጠር ስለነበረ አሁን ደግሞ ጭራሽ ነገሮችን ውስብስብ አድርገቻቸው። በዛን አጋጣሚ ነበር ናታን እነሱ ጋር የገባው እነሱ ጋር በገባ ሰዓት ልክ ጺ ወንድሟ ስታየው ለኤፍራታ ያለቻትን ነገር ሁሉ በአንዴ የሆኖ እረሳችሁ። ከዛም በኋላ ናታን ምን እየሰራችሁ ነው ብሎ ቢጠይቃቸውም ኤፉ የግለሱ ትኩረ ሳሰጥ አሁን ቁም ነገር እያወራን ነው ከአንቺ ጋራ ጺ አሁን የተናገርሻትን እያንዳንዷን ነገር በድጋሚ ንገር ስትላት ስለምን ቁም ነገር ነው የምታወሪው? እንዴ ወንድሜ አታየትም እንዴ? ወንድምሽ እኮ አልፈለግሽም አለኝ እያለች ስታለቃቅስ ነበር የቆየችው። እኔማ ወንድሜ በህይወት እያለ እንደዛ ያደርግ ምናልባችም እንደኔ ታሟ ይሆናል ብዬ አልኳት እያለች ሌላው ወሬ አስቀየሰች። ነገር ግን እሷ ለማስቀየት ፈልጋ ሳይሆን የተናገረችውን ነገር ረስታው ነው። ድንገት ከውስጧ አንዳንድ ነገሮች እየወጡ በድንገት እያስታወሰች አንዳንድ ነገሮችን ማውራት ስለጀመረች ያ ነገር ገጥሟት ነው ድንገት ልክ እንደ ቦምብ እያፈነዳችሁ ማለት ነው ሚስጥሩን። ከዛም በኋላ ናታን ምን እያወራችሁ ነው ብሎ ቢጠይቃቸውም ነገር ግን ጽ ምንም ነገር ማስታወስ አልቻለችም ነበረ። ኤፉዬ ደግሞ በጣም ተናዳለች። ቆይ ጽ አሁንስ በጣም ተጭማለቅሽ፣ እየተጫወትሽ ብን ነው እንዳያለሽ፣ እንዴት አሁን በአሁን ያወራሽኝን ነገር ትረሻዋለሽ? አለቻት። ናታንም የኔ ጨረቃ ምንድን ነው የምትይው? ምንድን ነው ያለችሽ? አላት። እሷም ደግሞ ገነት እናቷ እንደሆነች ና ተደፍራ እንደወለደችኝ እንዲሁም ደግሞ ከነ ቤዛ በር ላይ ጥላኝ እንደሄደች ና አሁን ደግሞ በድጋሚ ተመልሳ መታ በቤት ሰራተኝነት እየሰራች እንደሆነ ነገረችኝ። ይሄ ደግሞ ማሰብና መጠርጠር የማልፈልገውን ነገር ነው የነገረችኝ ሊሆን የማይችል ነገር ነው እያለች ለናታን ትነግረዋለች። ናታንም ደግሞ በሰማው ነገር በጣም ደንግጦ ነበር። ምክንያቱም ይሄ ለዘመናት የተደበቀ ሚስጥር ስለሆነ በዚህ መልኩ ልትሰማው አይገባም። ምክንያቱም ከገነት ካንደበቷ ነው መስማት ያለባት ይህን ነገር። ከገነት ካልሰማች አንደኛ እናቷንም ትጠላታለች ወንድሟንም ትጠላዋለች። ሁለተኛ፣ ሶስተኛ ደግሞ ናታንም ትርቀዋለች። ለምን ለምን አልነገርከኝም? ይሄ ነገር ሁሉ ሲፈጠር ቤተሰብ ቤተሰብ የለኝም፣ ብቸኛ ነኝ እያልኩኝ ብዙ ሳለቅስና ስጨናነቅና የብቸኝነት ስሜት ሲሰማኝ ለምን እስከ ዛሬ ድረስ ደበቃችሁ ለምን አልነገራችሁኝም? ብላ ናታንንም ልትርቀው ትችል ነበር። ነገር ግን ጽህ በድጋሚ መርሳቷ ለእነሱ እንደ ጥሩ ድል ሆኖላቸዋል ማለት ነው። ከዛም በኋላ ይሄን ስሰማ ኤፉዬ በጣም ተጥራጥራ ስለነበረ ወደ ውስጥ ገባችና ሎሌት እያደባች ኤፍራታ አለች ወይስ የለችም የሚለውን ነገር እያጣራች ገነት ቤት እየወለወለች ነበረ። ከዛም በኋላ ምንድን ነው እንደዚህ የምትንሸዋኮኪው ስትላት፣ ቆይ ማን ፈርተሽ ነው ብላ ስትጠይቃት፣ አረ እኔ ማንም አልፈራሁም። እንዴ ምንነሽ ነው? ቆይ ደግሞ ልንገርሽ፣ አንቺ አይደለሽ እንደለ ኤፍራታ ስለ እኔ ማንነት የነገርሻት? አዎ፣ ከአንቺ ሌላ ማንም ሰው ሊሆን አይችልም። አንቺ ነሽ የነገርሻት። ቆይ አንቺ ሴትዮ ምን ይሻልሻል? እያለ ስጨዋባት ኤፉ እየመጣችና ሎሌት ወደ ውጭ ልትወጭ ነው እንዴ? ና ልሸኝሽ፣ አለቻት። ና በመጥፎ ዓይን ገኒን ተመልክታት ሎሌትን ተከትላ ትሄዳለች። በዛን አጋጣሚ ገኒዬ በጣም ግራ ተጋባች። እንዴ ኤፉዬ ወዴት ትሄጅ ነው? አንቺ ልጅ መሄድ አብዝተሻል። ደግሞ ጭራሽ ሎሌት ነው ልሸኛት የምትሄጁ? ምንነሽ ነው? አንቺ ልጅ ሰሞኑን በጣም ደግሞ ወደ ውጭ መውጣት አብዝተሻል። በዛ ላይ ደግሞ አትናገሪም፣ ወዴት እየርሽ ነው ብላ ብጠይቃትም ኤፉዬ ግን መልስም አልሰጠቻትም ዝምታ ነበር መልሷ። ከዛም በኋላ ለሊትን ተከትላት ሄደች እና የሆነ ቦታ ላይ ሲደርሱ የሰጠቻትን ስራ መጀመር እንዳለባት እና ዛሬ ስራውን በተግባር እንድታሳያት እንደምትፈልግ እንዲሁም ደግሞ ዛሬ ግዴታ ሴቶች ጋር ሂደ ስራ መጀመር እንዳለብሽ እና የሆነ መረጃ ጊዜሽ ልኝ እንድትመጪ ይፈልጋለሁኝ። ካሁን በኋላ ወሬ በቃ ተግባር ነው የምፈልገው። ደግሞ አመቻችና ወይ ልብሰች ላይ የሆነ ቦታሽ ላይ ካሜራን ገጥምልሻለን። ስለዚህ ወደ ተግባር ግቢ፣ ካልሆነ ግን የማደርገውን ታውቂያለሽ ትላታለች። ሎሊትም ደግሞ እንዴ ቆይ ጊዜ ስጭኝ እንጂ እንዴት ነው በአንድ ጊዜ እንደዚህ የሚሆን ሊገና ኮ አለቃዬ ጋር ተነጋግሬ አመቻችቼ ነው። ለዛም ደግሞ ጊዜ ያስፈልገኛል ብትላትም ኤፍዬ ግን ከዚህ በላይ ጊዜ እንደማሰጣትና ዛሬ ስራውን መጀመር እንዳለባትና ውጤቱ እንድታሳያት እንደምትፈልግ አስረግጣ ነገረቻት። እናት ተመልሳ ሄደች። ከዛም በኋላ ሎሌት ወይኔ ሎሌት ልጁንም አዋቂንም እንዳላስጨነኩላ ዛሬ የማንም መንገደኛ መጫወቻ አልሆን። አሁን እኮ የራሴን ጠላ ራሱ አላመንኩትም። ጠላይን ራሱ በጣም እየፈራሁት ነው። የማንም መጫወቻ አሁን የለቀ እያለችም ብቻዋን ስታወራ ነበረ። ያፌት ኤፍዬን መንገድ ላይ ይጠብቃትና ላናግርሽ እፈልጋለሁ በስተመጨረሻም መጨረሻም ከዛሽ ከሴትዮ ተላቀቅሽ ብሎ ይነግራታል። ቆይ አንተ ሰውዬ ምን ፈልገ ነው ከኔ የምትከታተለይ? ደግሞ ምን ፈልገ ነው? ቆይ መቼ ነው የምትሆኝ? እያለችም ጮዎችበት። ያፌትም ደግሞ መቼም ሊተዋት እንደማይችልና ና አሁን ፍቅረኛሽን ማዳን የምትፈልጊ ከሆነ የሆነ ነገር ላሳይሽ እፈልጋለሁ። ስለዚህ መኪና ውስጥ ግቢ ይላታል። ኤፍዬም ደግሞ ምን ጅል ይመስላል ያንተ የምትለኝን ነገር አምኜ አንተ መኪና ውስጥ እምገባ ምን የሞኝ ይመስልሃለሁ? አለችው። ያፌትም እንግዲህ ምርጫው ያንቺ ነው። ምን ላሳይሽ እንደፈለግኩ ማየት ካልፈለግሽ መብትሽ ነው። ነገር ግን ፍቅረኛሽ አደጋ ላይ ነው አላት። ኤፍዬ ደግሞ በጣም ደነገጠች። ደግሞ ምን አድርገ፣ ሆነው ምን አድርገህ ነው ደግሞ፣ ምን አስበህ ነው እያለ ስትጠይቀው፣ እና መኪና ውስጥ አልገባም ብላ ያፌት እሺ መግባት ካልፈለግሽ ቢያንስ እንኳን ፍቅረኛሽ ትናንትና የት እንደነበረ ጠይቂው አላት። ከዛም በኋላ በባለፈው መርፌ ወቅተውት ራሱን ስለሳተ ያንን ነገር አስታወሰች እና ምንድን ነው ያደረገው? ቆይ ምንድን ነው ምን ይዘህበት ነው ደግሞ ተናገር እያለ የስጮህበት አሁን አንቺ እዚህ መኪና ውስጥ አልገባም ባልሽ ቁጥር የናታን ህይወት አደጋ ላይ ነው፣ ፖሊሶች ወደ እሱ እየቀረቡ ይገኛሉ ብሎ ሲላት፣ እግሩ ስር ወድቃ ለመነችው። እባክህ በመድኃኔ ዓለም ልለምንህ፣ በምትወዳቸው ሰዎች ይሆንብህ፣ የኔ ናታንን ተወው፣ ምንድን ነው የምትፈልገው እያለች እግሩ ስር ወድቃ ትለምነዋለች። እሱም ደግሞ ምንም የሚወደው ሰው እንደሌለና ቀጥ ብላ መኪና ውስጥ እንድትገባ ያዛታል። ምንም አማራጭ ስለሌላት ኤፍዬ መኪና ውስጥ ትገባለች። ከዛም በኋላ ይዟት ይሄዳል። እንግዲህ ጽህ ደግሞ ይሄ ነገር እየተፈጠረ ስላለ በጣም ግራ ተጋብቷት ራሷን እያጨናነቀች ራሷን እያመማት ስለሆነ ቢንያምን ወደ ውጭ ይዟት እንዲሄድ ደውላለት፣ ወደ ውጭ ይዟት ይሄዳል። ግህነት ደግሞ የኤፍዬ እንደዚህ መቀየር በጣም ግራ ተጋብቷት ናታንን እያናገረችው ነበረ። ናታንም ነገራት ጽ ሚስጥሩን እንዳወጣችውና ከዚህ በላይ መታገስ እንደማይችል። ጨረቃዬ ምንም ነገር እንድትጎዳብኝ አልፈልግም። ከዚህ በኋላ ገኔ ከቻልሽ ለራሶች ነገሪያት፣ እማትናገሪ ከሆነ ግን እኔ ራሴ እነግራታለሁ። በየትኛውም አጋጣሚ እነግራታለሁ። ከዚህ በላይ እሷ እንድታዝና እንድትከፋ አልፈልግም ብሎ ይላታል። ገነትም ደግሞ ናታንን ለመነችው፣ እባክህ ልጄ ይህን ነገር ምትነግራት ከሆነ አንተንም ነው የምታጣ። እኔንም፣ አንተንም፣ ወንድሟንም፣ እንዲሁም ቢንያምንም በእሷ ዙሪያ ያሉትን ሰዎች ሁሉ ትጣላቸዋለች። ምክንያቱም ደግሞ ደብ ቀናት ስለነበር ስለዚህ እኔ ራሴ ቀስ አድርጌ ነግራት አለሁኝ። አንድ ጊዜ ብቻ እድል ስጠይ ብላ ለመነችው። ናታንም ደግሞ ኤፉዬ እንድትጎዳ ስላልፈለገ እንጂ ገነትን መጉዳት ፈልጎ አይደለም። ስለዚህ አንድ ወር ጊዜ ሰጥሻለሁ። በአንድ ወር ውስጥ ግን ይህን ነገር በራስሽ መንገድ እንደምንም ይሁን እንደምንም አስተካክለሽ አመሻሽተሽ እማት ነግራት ከሆነ እኔ ራሴ ነግራት አለኝ። ገኒ ከዚህ በላይ የኔ ጨረቃ እንድትጎዳ አልፈልግም ብሎ ነገራት። ገኒም ደግሞ ያው አንድ ወር ትንሽ ቢሆንም አማራጭ ስለሌላት ተቀበለች ሀሳቡን። ከዛውም በኋላ ፂም ደግሞ መንገድ ላይ እየሄዱ እያሉ ቢንያም፣ አመሰግናለሁ። እንኳንም ከቤት አስወጣኝ። እኔ እዛ ቤት ስኖር በጣም እየተጨናነኩ ነው። በቃ ቤት ውስጥ ሰው ያለ ብቸኝነት ይሰማኛል። በዛ ላይ ደግሞ ትንሽ ከሰዎች ጋር ስጫወት ይሻለኛል እንጂ ብቻዬን ስሆን ራሴን በጥያቄ እያፋጠጥኩኝ በጣም እየተጨናነኩና ራሴን እያመመኝ ነው አለችው። ከዛም በኋላ ቢንያምም እናሁን አሞሻል ወይስ ደግሞ መጨናነቅ ብቻ ነው ብሎ ሲጠይቃት፣ አይ ደህና ነኝ፣ ግን ደግሞ አመሰግናለሁ። በፊት እኮ ፍቅረኛች ነው ብለው ኤፍራታም ወንድሜም ሲነግሩኝ አላመንኳቸውም ነበር። ያው ትንሽ ጥርጣሬ ነበርና ደግሞ በጣም ፈርቼ ነበር፣ እንደዚህ መሆኔን ሲያውቅ፣ አሁን ሁሉን ነገር መርሳቴን ሲያውቅ ጥሎኝ ይሄዳል ብዬ አስቤ ነበር። አንተ ግን እንደዛ አላደረክም አለችው። ቢንያምም እሱ ነገር ለካ ነበረ ለካ ትችሽ መሄድ እችል ነበረ በቃ ካሁን በኋላ አደርገዋለሁ አስበዋለሁ ብሎ አስደነገጣት። ጺም ደግሞ ደነገጠች እና በቃ ካሁን በኋላ ከአንተ ጋር ማውራትም አልፈልግም ላይህም አልፈልግም ብላ ትታውቁ ጫለች። ከዚያም በኋላ ቢንያም ይቅርታ ጠይቋት ድጋሜ እንደማይደግመውና እንደሚንከባከባትና ጥሏት እንደማሄድ ቃል ገባላትና ይቅርታ ጠይቋት። እሷም ደግሞ ይቅርታ የምታደርግለት አዝሏት የሚሄድ ከሆነ ብቻ ነገረችው። ቢንያምም እንግዲህ ምንም እምቢ ሳይልም ቀጥታ ጽን ተሸክሟት አዝሏት ሄደ። እንግዲህ ቤዛም ደግሞ እስር ቤት እስካሁን ድረስ እየማቀቀች ትገኛለች። ያው ህይወትም ደግሞ ያው መርማሪ ፖሊስ ስለሆነች ቤዛን ዳ ስለ ያፌት አንዳንድ ነገር ትጠይቃታለች። ቤዛም ደግሞ ያፌት የሚፈልገውን ነገር እንደሚያደርግ ወደ ኋላ እንደማይል ነገረቻት። ምክንያቱም ኤፍራታን አገባታለሁ ብሎ ነግሮኛል። የተናገራትን ነገር ደግሞ ሳያደርገው ወደ ኋላ አይለም። ስለዚህ እርግጠኛ ነኝ ኤፍራታን እንደሚያገባት ብላ ለህይወት ነገረቻት። ህይወት ደግሞ በጣም ተጨናንቃ ነበር ምክንያቱም የኤፍራታ ህይወት አደጋ ላይ እንዲወድቅ ስለማትፈልግ ማለት ነው። ቤዛ ግን ጓደኛ ፖሊስ እንደሆነች አላወቀችምና፣ ህይወት ዛሬ ግን ምን ሆነች ነው የፖሊስ ጥያቄውን በጥያቄ ላይ እየደራረሽ ጠየቅሽኝ እኮ? ምነው ችግር አለ አለቻት። ህይወትም ደግሞ የምን ፖሊስ ነው የምታወሪው? ትቀልጃለሽ አንቺ? ያው ያፌትኮ የመጣ እየመጣ እንዳያስቸግርሽ ደካማ ጎን ካለው ና ምናልባሽ ደግሞ ወንጀል የሚሰራ ከሆነ ወይም ደግሞ በዙሪያው ወንጀል የሚሰሩ ሰዎች አይተሽ ከሆነ በደካማ ጎኑ እንዳስፈራረው ብዬ ነው እንጂ ለሌላ ነገር አይደለም ብላ ታሳምናታለች። ቤዛም ደግሞ ስለ ያፌት ያፌት እንደሆነ እንጂ ስለ እሱ ምንም ነገር እንደማታቅና ብቻ ማድረግ የፈለገውን ነገር ምንም ጊዜ ሳያባክን እንደሚያደርገው አስረግጣ ነገረቻት ማለት ነው። እንዴት ተፈራውም። እንግዲህ ያፌት ኤፍራታን መኪና ውስጥ አስገብቶ ያው ናታን ወንጀል እንዲሰራ እያደረጉበትን የውሸት ቪዲዮ ለኤፍራታ አሳያት። ኤፍራታ በጣም ልቧ ተሰበረ፣ አለቀሰች። እባክህ ያፌት፣ በመድኃኔዓለም ይችላለሁ፣ በምትወዳቸው ሰዎች ልለምንህ እባክህ፣ ናታንን ቶ ብላ ለመነችው። ያፌትም ደግሞ በዚች ምድር ላይ ከዚህ በፊት ነግሬሽ ነበር፣ እመወደው ሰው የለም። አሁን እመወደው ነገር ቢኖር አንድ አንቺ ብቻ ነሽ። ስለዚህ በቃ ሁሉንም ነገር እተዋለሁ ከአንቺ በስተቀር ሁሉንም ነገር እተዋለሁ። ስለዚህ በራስሽ ፍቃድ፣ ሚስት የምትሆኝ ከሆነ የአንቺ ናታን ምንም አይሆንም ነጻ ይሆናል ማለት ነው። ያንን ማታደርጊ ከሆነ ግን ይሄ ቪዲዮ ቀጥታ ለፖሊሶች ይገባል። ከዚህም በፊት በሌላ ወንጀል ተጠርጣሪ ስለነበር እና እሱንም ደግሞ እኔ ከእስር ቤት ስላስወጣሁት አሁን ደግሞ የሁለት ሰውን ነብስ በማጥፋት ተብሎ እድሜ ልኩን እስር ቤት ይማቀቃል ብሎ ነገራት። ኤፍዬም ደግሞ ይህን ስሰማ በጣም ደነገጠች። ልቧ ተሰበረ። በጣም እያለቀሰች ነበር። ያፌት ግን ለሱ ሰርግና ምላሽ ሆኖለታል። ምክንያቱም አሁን ኤፍዬ ምንም አማራጭላትም፣ እሱን ከማግባት ውጭ ምንም አይነት አማራጭላትም። ውድና የተከበራችሁ ቤተሰቦቼ እንግዲህ ሐረግ ድራማ ክፍል ስልሳ አንድ ይህን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩኝ ለዛሬው እዚህ ላይ ይበቃናል። ግን ያፌት በጣም በጣም አበዛው ማለት ነው። ናታን እና ኤፍራታ ደግሞ በጣም ያሳዝናሉ። በዚህ ልክ ስቃያቸው ለምን እንደሚበዛ አላውቅም። ናታንም እንግዲህ ባልሰራ ወንጀል ሰርቷል ተብሎ እስር ቤት ሊያስገባው ነው። ኤፍራታ ፈቃደኛ ሆና ያፌትን ካላገባች እስር ቤት ያስገባዋል ማለት ነው።